እኛ ግን ሶማሌ ልል ነበር ለካ እዛው ጅቡቲ ነው። የጅቡቲ ሰዎች ኢትዮጵያ ውስጥ አሉ ኢትዮጵያ ውስጥ ይኖራሉ። በጠረፍ ምናምን አካባቢ የሚያዋስንን ምን ሀገር ነው? ጅቡቲ በነገራችን ላይ በአፋርም በሶማሌም እንዋሰናለን። በተለያየ ለምሳሌ አፋር ሆኖ የኢትዮጵያ አፋር አለ፣ የጅቡቲ አፋር አለ። ስለዚህ ረዲ ለምሳሌ አጎትየው ኢትዮጵያ አፋር ሆኖ እዛ፣ ክስትያዋ ደግሞ እዛ የጅቡቲ አፋር ትሆናለች እና በደንብ ነው የሚገናኙ። ጠረፍ ላይ ኦልሞስት እንደ እንትን ቦርደር ሁሉ የለው። የእነዚህ ነው የእነዚህ ነው። በዛም በኤርትራን በኩል ስትሄጂ እንደዛ ተመሳሳይ ነው። ኤርትራን በኩል እንዲሁ የኢትዮጵያ አፋር አለ፣ የኤርትራ አፋር አለ እና ቤተሰብ ነው። ሰርግ ሲኖር ይሄዳሉ፣ ሀዘን ሲኖር ምናምን አብረው ናቸው። እንግዲህ እስከ ቅርብ ጊዜ ድረስ እንደሌሎቹ አይደለም። ካልተሳሳትኩኝ ይሄ በአፋርና በሶማሌ በኩል ያሉ ኢትዮጵያውያን ትሁሁን የአብሮነቱ ነገር እዛ አካባቢ አካባቢ ያለው ነገር ጥሩ ይመስለኛል። በጣም የሚያስቀው ፓርት ደግሞ ሁለት ትልልቅ ነገር እዚህ አገርም አሁን እነሱ ማየሽ ከተማ ላይ አላየንም። ዶላር በቃ ደም በእኛ እንደ አትክልት መንገድ ላይ የሚሸጠው መሬት ቆሎ እናቶች በማዳበሪያ ይዘው የኢትዮጵያ ብር ይዘረዘራል። በኢትዮጵያ ብር መገበያየት ትችያለሽ። ከዛ ደግሞ ወርቅ ደግሞ በመንገድ ላይ ነው የሚሸጠው። ወርቅ እንደዚህ እንደዚህ ይዘው ሽንጨት ላይ እንደዚህ ያደርጉና እንደዚህ እንደዚህ ይዘው ይቀመጣል። ከዛ ሰንሰለት ትራዲሽናል ወርቁ ወርቁ እንዴት ነው? አሪፍ ነው። በጣም በቃ የሚያስቅ ብር ደግሞ በቃ የምትመረምረው ወርቁ ወርቅ መሆኑ ጋራንቲ ነው ምንነት ታምናለህ እ በቃ እዛ ጋር ነገር፣ ሌላው በጣም የገረመኝ ነገር መቶ ድፍን ዶላር ካልሆነ በስተቀር በፍጹም አያስተናግዱሽ ሀያ ዶላር የሚሸጥ ነገር በፍጹም አይቀበሉሽም። በፍጹም መቶ ዶላር ሄድና ባንክ ዘርዘር ይልሻል። ትናንትና አሁን ዝም ብለን እንደ ኤክስፒሪየንስ የሆነ ሞሉ ውስጥ ገባን ና ካልን ገዛ ስንሰጠው ገንዘብ ስንት ነው፣ ሀያ ሀያ ምናምን ዶላር ነው። ስንሰጠው አይ አንቀበልም እና ታዲያ እንዴት ነው ምናምን ስም ብለው መቶ ዶላር አይ ዝርዝር ነው የያዝነው ምናምን ባንክ እና ደፍናችሁ ማለት ዝርዝሩን ደፍናችሁ ማለት። ባንክ ስንሄድ ባንክ ማይዳ አይደፍንልህም። ሶስት ባንክ ገባን ሶስት ባንክ ገባን እና ወደ ጅቡቲ ፍራንክ ዘርዝሩን ጅቡቲ ፍራንክ ስንላቸው መቶ ዶላሩን ካልሆነ በስተቀረ እነዚህ ሀምሳ ምናምን ዶላር ለምሳሌ ሰው ለያዘው ሀምሳ ሀምሳ ነበር ያዘው እና እንደገና እኮ ከዘማን ነው ዳኒ መኮ ከዳኒ ነው እንደገና ይቀየር። አሁን ከተማ ምታለኝ ግን ምንድን ነው ምክንያት ስትላቸው ግን ምክንያቱን አይነግሩም። ምክንያት መኖር አለበት ወይ? አንዳንድ ላይ ትላል ኩኝ አምሳ አምሳ ዶላር ወይ በዚህ ስርዶ ሆኑሩ መመሪያ ስታደርገው ምክንያት ለኔ ነግሩኝ እኖ ተቀባይነት እንደሌለው ተቀባይነት ነው። አሁን ለምሳሌ ኢትዮጵያ ውስጥ በቀላል

አይደለም ኢትዮጵያ ላይ አሁን ዙር ዶላር በተጠቀመ ኢትዮጵያ ላይ ግን ምን ያለው መሰለ ኢትዮጵያም ላይ ባይዘወይ ምንድ ይቀንሳል። አሁን ለምሳሌ መድፍን መቶ ዶላር ሲመነዝሩልህ ና ሀምሳ ሀምሳ ምናምን ሌላው ሲመነዝሩልህ ትንሽ ቫሊው ይቀንሳል። ለምን?

አሰራር ከሆነ እንግዲህ ለሚገዛ ሰው በጣም ሊሚቴሽን ይኖረዋል፣ ላይገዛም ይችላል። ፖሊስት ደግሞ ጠቃሚ ነው። ሁሉንም ኦፕሽን መስራት አለባቸው፣ ማዘጋጀት አለባቸው። ይህን ማስበው ሌላው ቃን እንትን አይደለም አለ ወደብ ላይ ከመሆኑ አንጻር የቺፕ የምትለው አይደለም። ወደብ ላይ እንደመሆኗ ማለት ነው። ነገር የላቸው ገባኝ። በቀላሉ የወደብ ጥቅም ማለት ቦት ትሪፕ ምናምን አላቸው ቦት ትሪፕ ምናምን አላቸው ቦት ትሪፕ ምናምን ትሄዳለ። ያላቸው ምን አልሽኝማ። ይሄ ቦት ትሪፕ የሚሉት ላይክ በቦት መሄድ ምናምን አለ። ግን አልተጠቀምንም እስካሁን በቦት። በጣም በጣም እስኪ ሰዓት ካለን ዛሬ ከስራ በኋላ እንሞክራለን።

ናይት ክለቦች ምናምን፣ እንደዚህ ሬስቶራንት ምግብ ቤቶች ምናምን አብዛኛው ሰማኒያ ዘጠና ፐርሰንት የኢትዮጵያ ያለው ምንድን ነው አሁን፣ በቤስቲንግ ያለው ከዛ፣ አሁን ምንድነው፣ በሰው ሊያረግ ቢችል ምንድን ነው ያለው ነገር፣ ጅቡቲ ምን ምን፣ ጅቡቲ አንድ ሰው ኢንቨስት ላርግ ብሎ ምን ብሎ ከሄደ ምንድን ነው ሊያረግብ ይችለው እሱ በጣም እሱ በቃ የመጨረሻው እሱን ታግሰሽ። የዚህ ሙቀት ድሮ ልጅ ሆንን ታስታውሻለሽ? የሆነ አንድ የማን ቀልድ ቀልድ ነው ሙቀት ሙቀት ሙቀት ሙቀት ብለው አሰብና፣ ጅቡቲ አይ፣ የሙቀቱ ነገር ሳይሆን እንደው እንደው ግዴ ለሙሉ ካልክ ምን መስራት ይቻል። እኮ ገባኝ። ለዛ እኮ ነው ወደ ሙቀቱን ከቻልሽ በጣም የሚገርም ትልልቅ ቢዝነስ ላለው ሰው በጣም ፍሪዞን አለ፣ ፍሪዞን ቦታዎችን ወስደሽ ማከራየት ትችያለሽ። ያ ማለት በቃ ለምሳሌ የፕሪዞን ጥቅሙ ምንድን ነው? ከማንኛውም ሀገር ላይ አሁን ለምሳሌ ብዙውን ነገር ኢትዮጵያ ከቻይና ነው የምትገዛው። ስለዚህ ከዛ ከቻይና ወደ ኢትዮጵያ ለማምጣት ሶስት ወር ይፈጃል እና እቃዎች ታዘሽ የምግብ ምግቦች ሊሆን ይችላሉ፣ ፈርኒቸሮች ሊሆን ይችላሉ፣ መአት ነገሮችን እሱን አዘሽ እዚህ ወደብ ላይ ፍሪ ዞን ላይ አስቀምጠሽ ምንም ታክስ አትደረጅ ምስታትር ከመርከብ አምጥተሽ እዛ ቦታ ላይ ታስቀምጪና መኪናዎች ሊሆኑ ይችላሉ ምናምን እዚህ ይቀመጥና ፋይናሊ ከኢትዮጵያ ነገር ሲታዘዝ ሰው ቀጥታ በአምስት ቀንና በምናምን ወደ ፕሮሰስ አድርጎ ወደዛ ወደ ኢትዮጵያ ያስገባል ገባሽ ስለዚህ እንትን ነው በጣም ትልቅ ትልቅ ትልቅ እንትን አለ

ትላንትና እየነገሩ የነበረ መብራት ልክ ህንፃውን የተከራዩ ያክል የሚቀራረብ ያክል ነው። እንዴት ነው መኪና ለመንዳት ጋዙ ኤሌክትሪክ መኪና በዚህ ሁኔታ መንዳት ማለት ነው ኤሌክትሪክ

ኢትዮጵያ አጠቃላይ ይከብዳል። ቻርጅ የሚወስደው ነገር ብዙ አይመስለኝም። ብዙ አለ እን የኤሌክትሪክ መኪናዎች አሉ። ኢትዮጵያ ብዙ መኪናዎች አሉ። አሁን ሞስቶፍ ላይ የኤሌክትሪክ መኪና ይ ሰው በቃ እየቀየረ እና ሙሉ ማዳያዎች ወደ ኤሌክትሪክ ማዳያ እየተቀየረ ነው። እና በጣም እንትን ነው ያው ችግር የለም ልጅ ያው እዚህ ላይ ኮሜንት የሚጽፉ ምናምን ካለ ምንም አትጨነቁም። ያው አንዱም ጌ መልመድ ያለበት ነገር እንደዚህ ነው። ኔክስት ላይ አንዳንድ ጊዜ ወደኋላ ሰዎች በማወቅም ባለማወቅም የሰሯቸውን ስህተቶች ወደኋላ ተመልሰው ሁልጊዜ ያንን ነገር ሪማይን እያደረገን እንትን እናደርጋለን። ነገሮች እንዴት አንደርስታንድ ማድረግ እንዳለብንም አናውቀውም እና እንዳይነ ነገሮች ይፈጠራል። ስለዚህ ብዙ አትጨነም እና ጅቡቲን እንግዲህ በወፍ በረር ነው የሚባለው አስጎብኝተን ይሻል እንግዲህ በሀሳብ ደረጃ እኛም ወጠን ቪዲዮ መስራት ንኳልቻለ ምንም አሰራል አሁን ወጣ በዱና እንግዲህ ቦትሪፓድሶስት መቶ ሰማንያ ሰው አሁንም ይታየኛል። ስለዚህ ይህ አካውንት ከታች ያለው ነው ከላይ ያለው ነው። ፖሎ አድርጉት ቤተሰብ፣ ከእኔ በላይ ያለውን የግርም አካውንት ፖሎ አድርጉት። መማሪ ቪዲዮ ይሰራል። ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል። ላሙ በጣም

አንተማ ኪንግ ነው እንጂ የምትመስለው በጣም አምሮብሃል እኔ እመጣለሁ ሰርሽዬ ጥራኝ እንጂ ጥራኝ ሮጥ ብዬ እመጣለሁ አንድማ አሰራኝ በጣም የት አለች እየተባለ ነው እኮ መስራትም አለበት ምስጋና የሚለውን ብቻ እያዩ ኧረ እኔ ሰርሽ ሙቪ ላይ ተዋናኝ ነበርኩ ስል አላምነኝ አሉ። እንዴ ቆርጠሽ አታሳያቸው። አይደለም መለጠፍ አለብኝ ማለት ነው። ስም ማሳየት አለብኝ። እውቅን ነው፣ ከድሮ ነው ብዬ ነው የምናገረው። ቆይ ደህና ነሽ ግን? ደህና ነኝ ሰርሽዬ፣ እንዴት ነህ አንተ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። እግዚአብሔር ይመስገን፣ በደንብ እናወራለን። እስኪ አሁን እዚህ በረሃ ላይ ሆነን ነው። አይ ዘና በሉ ምናምን፣ አምሮባቸው አልፎ በሉ